ሰነፍ ስለሆንክ አይደለም። በህይወት ነገ የተሻለ ለማድረግ ትልልቅ ህልሞችን አለማችሁ፣ ጽፋችሁ፣ ስራ ጀምራችሁ፣ ብዙ ርቀት ሄዳችሁ ታውቃላችሁ። የምታልሙት መኖር የምትፈልጉት ህይወት አለ ወይም በህይወት አርአያ አድርጋችሁ የምትመለከቱት የሆነ ጠንካራ ለህልሙማሽ ምሳሌ የምታደርጉ ሰው ይኖራችኋል። ዛሬ በምንም አጣብቂኝ ውስጥ ብትሆኑ ነገ መቀየር እንዳለበት እንዴትም እንደሚቀየር በደንብ ጠንቃችሁ ታውቃላችሁ። ነገር ግን በህይወታችሁ ወሳኝ የሚባለውን መንገድ ጀምራችሁ፣ ወይም ለመጀመር ዝግጅት ጨርሳችሁ ለመጀመር ወስናችሁ፣ ወይም ከጀመራችሁ ነው ብዙ አመታት ውጤት አልባ ለምን እንደዚህ ላይ ቆማችሁ እንዳላችሁ አንዳንድ ራሳችሁ ሁላ ሊገርማችሁ ይችላል። ይህ የሆነው እናንተ መስራት ስለማትችሉ ወይም ችሎታ ስለሌላችሁ አይደለም። ይልቅ ነገሮችን ለነገ ብሎ ፕሮካስትኔት ከማስረዘም ወይም በስንፍና ጀርባ እጅግ ውስብስብ ነገሮች መኖራቸውን ባለመረዳት የተነሳ ነው። የሰው ልጅ የተሰራበት ኬሚስትሪ እጅግ እንደምታስቡት ቀላል አይደለም። ይልቅ በዚህ ክፍለ ዘመን ደግሞ ቴክኖሎጂ ተጨምሮበት ያለሙትን መኖር ያቀዱትን ማከመ እጅግ ከባድ ነገር ሆኗል። የሰው ልጅ ጭንቅላት የተገነባው እኛን ሴፍ አድርጎ ያለ ስራ ሳንጨነቅ ታጥመን ጽድት ብለን ሙቪ ወይም ደስ የሚለን ነገር ጊዜ እንድናሳልፍ ብቻ ነው የሚፈልገው እሱ እኛን መጠበቁ ነው ወይም ፕሮቴክት ማድረጉ ነው። ቢዚ ወይም መጨነቅ የሚባል ነገር አያስፈልግም ብሎ ነው የሚያስበው። ለዛ ነው በጣም ብዙ ነገሮችን በጉጉት ጀምረን በጣም አሪፍ እየሰራን እያለ በቃ ነገ ስራው ለነፍስ ነው፣ እንዲህ የምትሰራው ጎመን በጤና በቃ ትጨነቅ ፈታ በል ተብለን ራሳችን በራሳችን የምናታልለው። ታዲያ ይህ ነገሮችን የማስረዘም ወይም ስራን የማሳደር ፖካስትኔት ከጀርባው ፍራትን፣ ጭንቀትን፣ ሰዎች ምን ይሉኛል ብሎ የማሰብ ብሂልን፣ ምቾት ቀጠናን አቅፎ ይዟል። ለዛ ነው አንዳንዴ አብረውን የጀመሩት ጠንካራ ብዙ እርቀት ደፍረው ራሳቸውን አሸንፈው ሲሄዱ ቆይኔ ከነሱ የተሻለ እውቀት፣ ገንዘብ፣ አቅም፣ ጊዜ እያለ ለምን ማድረግ አልቻልኩም እንድንል የሚያደርጉ። ስለዚህ ለአንዴና ለመጨረሻ ጊዜ ከዚህ ለማድ ወጥተን ላሰብነውና መኖር ለምንፈልገው ህይወት እንዴት ማሳካት እንደምንችል በአጭሩን እንመለከታለን። የስነ ልቦና ባለሙያ የሆኑት ዶክተር ቲሞቲ ማዘጌት የጊዜ አያያዝ ችግር ሳይሆን ስሜትን የመቆጣጠር ችግር ነው ይላል። ጥሩ እየሰራ እያለ ጊዜ እያለ ምንም ስራ ሌላ የምትሰራው የምታከናውነው ተግባር ሳይኖር በቃ ዛሬ በቃ ነገ ሰራው አለሁ ብላ አታውቅም። የአንድ ያደረገ ነገር በጥሩ ሙድ ያለ ድንገት ከውስጥ የመጣ ስሜትን መቆጣጠር ስላልቻልክ ነው። ስለዚህ ይህን ስሜት በቀላሉ ለማስተካከል የጭንቅላትና አሰራር መረዳት ያስፈልጋል። አንደኛ መፍትሄ፣ ስራችሁን ሲስተም ቢውል እስኪያደርግ ማለትም እናንተ ኖራችሁም አልኖራችሁም የእናንተን ኤግዚስተንስ እስከማይፈልግ ድረስ ጠንክራችሁ ስሩ። ጠንክሮ መስራት ብቻ ለምሳሌ አንድ ኮሌጅ በግሎ የከፈተ ሰው የእሱ መኖር የሚያስፈልገው ሰራተኛ ቀጥሮ በትምህርት ካሊክ ነው ስታንዳርድ ተሰጥቶት አንደኛ ባች ግራጆች ወይም እስኪያስከምኑት እስኪያስመርቅ ድረስ ይሆናል። ቀሪው ቴክኒካል ጉዳይ ነው። ሆኖም ኖረም አልኖረም ያለምንም ልዩነት ስራው መንቀሳቀሱን ይቀጥላል። እንዲያውም ከባለፈው ጥረት ባነሰ ጥረት ለምን ሂቡልድ ሲስተም ወደ ህይወት በቢዝነስ በትምህርት፣ በህይወት አለም መሆን የምትፈልጉትን ነገር ነገሩ ዲሲፕሊን ወይም ልማድ እስኪሆን ድረስ ያለማቋረጥ ከጥልቅ ፍላጎት ጋር መተግበር ከጀመርክ ያን ነገር ቀሎ ያለምንም ድካም ጥረት ሳታበዛ ስራው ራሱ ሱስ ሆኖ አንተን ያንቀሳቅሰሃል። ለምሳሌ አንድ ተማሪ ለወር በቀን ሰላሳ ፔጅ አነባለሁ ብሎ ቢነሳና ያለማቋረጥ በሶስት በወር ዘጠኝ መቶ ፔጅ ቢያነብ አንደኛ ከስር ከስር ስላነበበ ፈተና ለሱ ጨዋታ ነው የሚሆነለት። ሲቀጥል አብዛኛው ነገር ስለሸፈነ አይጨነቅም። ሌላው ትልቁ ቁልፍ ነገር ፎር ነክስት ሰርቲ ደይ ተቀጣይ ሰላሳ ቀናት ልማድ ሆኖበት ሪዲንግ ማተሪያል ቢያልቅበት እንኳ መጽሐፍ ማንበብን ይጀምራል። ከዛ ቀጥሎ ለሱ ጥሩ ውጤት ማምጣት ኖርማል ይሆናል። በዚያው ሞቲቬሽን እንቅስቃሴ ይቀጥልና እናንተ ሳትለፉ ስራው መሰራቱን ይቀጥላል። ሳትጨነቅ ጥሩ ውጤት አመጣ ማለት እሱ አይደለም በስድስት ወር መጽሐፍ መጽሐፍ ማሳተም የፈለገ ሰው ጸሐፊው ስለ መጨረሻው ሶስት መቶ ፔጅ ወይም ሶስት መቶ ገጽ ሳይሆን መጨረቅ ያለበት በቀን አንድ ፔጅ ጽፋ አለሁ ሮ ማለት ማለት ብቻ ነው የሚጠበቅበት። ሁለተኛው ነገር ስራቸውን በትንሹ ትንሹ ከፋፍሉት። ጸሎተኛ መሆን ከፈለጋችሁ በቀን አንድ ደቂቃ ጀምራችሁ አምስት አስር እያላችሁ ታሳድጋላችሁ። አቅላችሁ ስለምታስቡት ስራ ወይም ከባድ ነገር አይሆንባችሁ ማለትም ጭንቅላታችሁ ሲምፕል ታስክ አድርጎ ያስበው እና በቀላሉ ያንን ስራ ማከናወንና ዲሲፕሊን ማድረግ ትችላላችሁ ማለት ነው። ስፖርት ከሆነ መስራት የፈለጋችሁት ከአምስት ፑሽአፕ ጀምሩ። ሱስም ለመጋገም ከሆነ የፈለጋችሁት በጽኑ ፍላጎት ግን በትንሹ ጀምሩት። ከዛ በኋላ ውጤቱን ታዩታላችሁ። ሶስተኛው መፍትሄ ተራ ስራዎችን ወይም ጥቃቅን ወይም እውቀት የማይፈልጉ የጉልበት ወይም ከእናንተ በታች ያሉ ሰዎች ሊሰሯቸው የሚችሏቸውን ስራዎች ውክልና ስጡ። ይህ ደግሞ እናንተ ኤነርጂ እና ፎከስ ባላችሁ ሰዓት ከባዱን ስራ እንድትሰሩ ያደርጓችኋል ማለት ነው። ሁለቱን ተመለከትን። ወደ ሶስቱን ከተመለከትን፣ አራተኛው ግልጽ የሆነ የጊዜ ገደብ አዘጋጁ። አንዳንድ ነገሮች ማድረግ እንፈልግና እስከ መቼ የሚል ደይድ ላይ አናስቀምጥም እናስቀምጥም። ራሳችሁን መምህር አድርጉና ይህ ፕሮጀክት የዛሬ ወር ስለመፈልገው በምጠብቀው ስታንዳርድ ሰርታ አስገባ በሉት። ነገር ግን የምር መምህር ሁናችሁ ፕሮጀክቱ ካልገባ በህይወት ኤፍ መጫር በሉት። እንደምትሰጡ አስቡና ይህ ነገሮችን ለማፍጠን ትልቅ ዋነኛ ሁነኛ መፍትሄ ስለሆነ ተጠቀሙበት። አምስተኛው መፍትሄ የሚያስጨንቁ ወይም የሚረብሹ ነገሮችን ከራሳችሁ አስወግዱ። ስልካችሁ ከሆነ ወደ ኋላ ያስቀራችሁ ከመደወያ ስልክ ውጭ እስካለሚያስ ድረስ ድረሱ። ምን ትሆናላችሁ? የሀገራችን ሰባ ፐርሰንት ህዝብ ስልክ የለውም እና ከአንተ የተሻለ ደስተኛ ነው። ቲቪ ማየት ከሆነ ቀንስ። በህይወት ቁማር አትጫወት። ሶሻል ሚዲያ ከሆነ ያንተ ፌስቡክ እና ቲክቶክ ምን ጨመረልህ? አጥፋው። ራስህን ግን ባልባኔ ሁኔታ እስካሁን ያጠፋኸውን ጊዜ አስብና ወስን። የመጨረሻው መፍትሄ ለራሳችሁ ላለፈው ይቅርታ አድርጉለትና ከዛሬ ጀምረ አዲሶ መሆን ተለማመድ። የሰው ልጅ አይደለ ድካም አለባ አይደለ ስጋ ለባሽ አይደለ። ይህ የአንተ ብቻ ችግር አይደለም። ከትናንት ተማር። ለራስ ጊዜ ስጥ። ወስን። ከፈጣሪ እርዳታን ጠይቅ። ከአንተ የሚሻሉ ሰዎች ህይወት ተማር። ባለፈው አትጸጸት። ከመጸጸት ይልቅ ዛሬ ጀምር፣ ስሜትህን ጻፈው፣ አቅድ። የምትመኘውን ህይወት ለአንተና በዙሪያ ላሉ እንደሚያስፈልግና እንደሚገባ አጥብቀ ፈልግ። ግግህም አሁን ድንጋይ ዳቦ ነው ብለህ ተከራከር። ልክ ነህ፣ ድንጋዩ ተሽጦ ዳቦ ይሆናል አይደለም ወዳጄ። ስንፍናና ማዘግየት የሁሉም ሰው ጓደኞች መሆናቸውን አትዘንጋ። ነገር እስካሁን የነበረን ጓደኝነት ከዛሬ ጀምሮ በቃ ብለህ ለራስህ ግና ከጀርባ የነበሩትን አባሪ ምክንያቶች በማጥፋት እና በመረዳት ተግባራዊ ስልቶችን በመጠቀም ጊዜያችን ምርታማነታችንን መልሰን ማግኘት እንችላለን። የዛሬ አንድ ዓመት መጀመር ትመኝ የነበረውን በቆራጥ ማንነት በማይቆራረጥ ሀሳብ አሁን ጀምሮ በውድቅ አገንባው። ድጋሜ ህልምህን በስንፍናና በማዘግየት እንዲወሰድ አትፍቀድ። ይህን ስታድርግ ትናንት ትመኘው የነበረው ያለምከው ህይወት ድንገት እጅ ላይ ሲገባ ትመለከታለህ። ነገር ግን አሁን መሆን ካሰብከውና ካቀድከው በላይ መሆን እንደምትችል ስነግርህ አትደነቅ። አንተ ውድ ፍጥረት ነህ። አንተ ፈልግ እንጂ ለአንተ የማይመጥን በምድሪቱ የለም። ከሰራህና ከውስጥ ያለውን ሀይል ከተጠቀምክ አለም ያንተ ናት። መግዛትና ማስተዳደር ስትፈጠር የተሰጠ የአባቶች ቃል ኪዳን ነው። እስከ መጨረሻ ስላዳመጣችሁ ያመሰግናለሁ።